እየተፈጠረን ያለው ከኋላችሁ ከባድ ነገር እየተፈጠረ ነው። ባይሚን ነብሩኪ መሃል ከባድ ነገር የሚፈጠር ያለው አሁን የሚመጣው ነገር ከባድ ነው። አባካቱ በመጀመሪያ የኔ ጨረቃ እንኳን ደስ ያለሽ 350 ሺህ ስለገባሽ በጣም ደስ ብሎናል። ለፍተሽ ጥረሽ ምን ብለሽ 300 ሺህ ስለገባሽ እንኳን ደስ ያለሽ። በተመሳሳይ ደግሞ ቡራ በቲክቶክ ፔጅ ሶስት መቶ ሺህ ገብቷል አንተም እንኳን ደስ ያለ ወንድሜ። እግዚአብሔር አምላክ አሁንም ከዚህ በላይ ከፍ ያድርግ ነው የምለው። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ ላይክ ላይክ አድርጉ እና ወደ ነገራችን እንገባለን ማለት ነው። እንግዲህ ታውቃላችሁ ቤተሰብ ባለፈው ጊዜም ሃይሚ ሁለት መቶ ሺህ የገባች ጊዜ በደንብ ያከብራሉ ብለን በጣም የጠበቅነው ጓግተን የጠበቅነው ጊዜም እንደዚሁ ጸብ ነበረ። በስመ አብ ወል መንፈስ ቅዱስ በጣም የሚገርም ነገር ነው። አሁንም ሃይሚ ሁለት መቶ ሀምሳ ሺህ ሲገባ አሁንም ይሄ ጸብ ተደገመ። ይሄ የሆነ ከባድ ሴራ የሆነ ከባድ ነገር የተደረገባቸው ነው የሚመስለኝ፣ ሳስቦ ሳስቦ ማለት ነው። ቤተሰብ እንዴት ሰው በተመሳሳይ ጊዜ ይጣላል በተመሳሳይ ጊዜ? አይገርማችሁም ግን እነናንተ? እኔ በጣም ነው የገረመኝ፣ እንዴት እንደዚህ እንደተፈጠረ ማለት ነው። እንግዲህ ታውቃላችሁ፣ ሀይሚም ሆነች ብሩኬ ለሰው አላቅም። ሰው ሲያወራቸው፣ ሰው ሲናገራቸው፣ ሰው ሲቆጣቸው አይሰሙም። ለምን እንደሆነ አላቅም። ይሄ ደግሞ ጥሩ አይደለም። ሰው አሁን ለምሳሌ እንዳለ የቆሙት የእናንተ በላይ ናቸው። እድሜያቸው ትልቅ ነው። ቦዝም ታውቃላችሁ። እንግዲህ ከሁሉም ከእነሱ ውስጥ እናንተ ናችሁ እድሜ ዝቅተኛ ሰው ሲናገራችሁ መስማት አለባችሁ። ሁለታችሁም ጋል ጋል ብላችሁ የለ ለመድረስ ነው፣ ቆይ ሁለታችሁም ሀይሚም ብሩኬም፣ የለ ልደርሱ ነው። ቆይ እንደዚሁ ናችሁ። በጣም ነው ማርያምን ያዘንኩት፣ ለምን እንደውም ይሄን ነገር አብራችሁ ናችሁ ብታከብሩ ምን ያህል ምን ያህል የሚያምር ነበር የሚሆነው። ምን ያህል ሁለታችሁም ጓብታችሁ ትጠብቃላችሁ። አንድ ነገር ጓብታችሁ ስጠብቁት ይበላሻል። ከዚህ በኋላ ግን ማርያም ቢታረቁም ራሱ አንድ ነገር ጓብቶ መጠበቅ የለባችሁ ሃይሚ። 150 ሺ ሲገባ እኔ 300 ሺ ሲገባ አብረን በጣም ፏብለን ነው የምናከብረው ምናምን ሲሉ ነበር ብሩኬም ሃይሚ እና፣ ይሄ እንደዚህ አይነት ነገር ሲፈጠር ሰው ሲጓጓ የሆን ነገር ይፈጠራል። ቤተሰብና እኔ ምለው ማለት ነው ሁለቱ አሁን ቅድም ይሄ ነገር ሲፈጠር ያው ትንሽ ዝም አልነበረባቸው ነበረባቸው። እስከሚያልቅ ድረስ መጨቃጨቅም የለም ነበረ። ሁለቱ አይታቸውን እንዴ ሲጨቃጨቁ እንደነበረ፣ ሀይሜም ጋልጋል ትላለች፣ ብሩኬም ጋልጋል ይላል፣ አይሰሙም ሁለቱም እኔ ነኝ የምበልጠው እኔ ነኝ የምበልጠው ነው እንግዲህ። ሁለቱም አይለኝነት እኔ ነኝ የምበልጠው እኔ ነኝ የምበልጠው ነው እንግዲህ። በሁለቱም በጣም ነው የሚገርመኝ እንደዚህ አይነት ነገራቸው ማለት ነው። እና በእንደዚህ አይነት ነገር ደግሞ መቼም የትም አይዘለቅም። በጣም ነው የሚያስፈራው የእናንተ ነገር ማለት ነው። እንደዚህ ከሆነ ደግሞ ሌላ ነገር እየተፈጠረን ያለው ከኋላችሁ፣ ከባድ ነገር እየተፈጠረን ነው። በሀይሚን ነ በቡሩኬ መሀል ከባድ ነገር የሚፈጠር ያለው አሁን የሚመጣው ነገር ከባድ ነው። እባካችሁን ይሄን ነገር እናንተ ናችሁ መፍታት ያለባችሁ። እንዴት ነው ሰው እንደዚህ እየተጣላ ሴራ እየተሴረበት? ሀይሚም አላምንም አታምንም ወይ? ሳታምን የሰው ደስታ ታደፈርሳለሁ አለች። ብሩኬም እኔ አምኝበት አይደለም፣ ትላንትና ይቅርታ ልልሽ የመጣሁት ነው ያለው። እንግዲህ ሀይሚ ነገሩን ካልተናገረች ብሩክ እንዴት ብሎ ነው የሚጥሚ? እኔ እኮ በቃ እግራ የገባኝ ይሄ ነገር ነው። ይሄን ነገር የነገራችሁ ሰዎች ለምን ለብሩኬ እናንተ አታሳዩትም ነበረ? ለሀይሚ ከምትነግሯት ብሩኬ አንተ እንደዚህ እንደዚህ አድርጋል ይሄ ነገር እኛ ደርሶናል ብላችሁ ለምን መጀመሪያ ለብሩኬ አትነግሩትም? ይሄን ራሱ ሀይሚ ማሰብ የለባትም ለብሩኬ አይልኩለትም ነበረ? እናንተ ለማጣላት ስለሆነ ነው ወደ አንቺ የመጡት እንጂማ ይሄ ነገር ብሩኬ ጥፋት ካለበት ብሩኬ ከሴት ጋር ብልግና ነገር አድርጎ ከሆነ አውርቶ ከሆነ ችት አርጎብሽ ከሆነ ለምን መጀመሪያ ለብሩኬ አያሳዩትም? አንተ እንዴት እንደው እናንተን ቢወዷችሁ እነዚህ ሰዎች እናንተ የሚያከብሯችሁ እናንተ የሚወዳችሁ የእናንተ ፍቅር ደስታ የሚሰጣቸው ቢሆን ኑሮ ብሩክ እንዴት ሀይሚ ላይ እንደዘን ነገር ታደርጋለ ብሎ ለብሩክ ማሳየት ነበረባቸው። ግን ምንድነው ሀይሚ በሀይሚ ራስ ተጫወቱባት። ለሀይሚ ነገሯት። እንግዲያ ሀይሚ እንግዲያ አላቀምነኝ ነገሯት ገና ሊነግሯት ይሆን አይታወቅም። ለሀይሚ ነግሯት፣ ሀይሚ ራሱ ይሄን ነገር ማሰብ ነበረባት። ለምን እንዴት ለእኔ ሊያሳዩ ይችላሉ? ለምንስ ሊያሳዩኝ ፈለጉ? መጀመሪያ ለብሩክ አላሳዩም? እኛ እኔ እናሱ ለማጣላት ይሆናል ብላ ማሰብ ነበረባት። እሺ፣ እጇ ላይ ደግሞ ከሆነ ነገሩ ሁሉ እጇ ላይ ካለ ለብሩክ አውጥታ እንካ፣ ይሄ ነው አንተ ያደረግከው ነገር ይሄ ነው ብላ ማሳየት። በደፈና ዝም ብሎ ሰው ጋር መጣላት እኔ ጃኔ አይዋጥልኝም። በደፈናውን እኮ ሀይሚ በደፈና ነው ብሩኬን እንትን እያለችው ያለችው። ብሩኬም ያው ያላወቀውን ነገር ማመን አይችልም። ቤተሰብ ምንም ልታደረጉ አትችሉም ይሄን ነገር። ስለዚህ ሀይሚዬ ምንድን ነው አሁን እኔ ከአንቺ የምጠብቀው ከአንቺ የምጠብቀው ለብሩኬ አንቺ ልብሽ የተቀየመውን ያየሽውን ነገር አንቺ ብሩኬን ታምኟለሽ፣ አንቺ ብሩኬን ተወጇለሽ፣ ታፈቅዷለሽ፣ እሱም እንደዛው። እናንተ መሀላችሁ ላይ መተማመን ከሌለ አንድ ነገር መጥቶ መተማመን ከሌለ ምኑ ላይ ነው ፍቅር የሚባለው? ምኑ ላይ ነው ጓደኝነት የሚባለው? ምኑ ላይ ነው ቤስት ፍሬንድነት የሚባለው ሁለታችሁ ካልተማመናችሁ? አሁን እኮ እምነት በመሀላችሁ የለም ማለት ነው። እኔ አሁን ሳይ በእናንተ መሀል እምነት የለም። በቃ ለምን ሀይሚም አሳይ ተባለች አላሳየችውም? ብሩኬም በቃ እምነት የላችሁም በመሀል። እንደዚህ ደግሞ መሆን የለበትም። ፍቅር ላይ እምነት መጉደል የለባትም። እናንተ እምነታችሁን እያጎደላችሁ ነው ያላችሁት። ስለዚህ እባካችሁን ይሄ አሁን ቅድም የተፈጠሩ ነገር በጣም ይደብራል። እኔ በጣም ደብሮኛል። አንደኛ ጓደኛ መከበር አለበት። እናንተ ጓደኞች ናቸው፣ ቦስ ፍፄ ምናምን፣ ሁሌ በቃ የሆን ነገር ሲፈጠር በእናንተ በጣም ነው በቃ የሚደነግጡት። እናንተ አትሰሟቸው የሚያወሩትን ነገር አትሰሟችሁም። የራሳችሁን ስሜት ብቻ ነው የምታዳምጡት። እንደዚህ ደግሞ አይሆንም፣ ሀይሚን ብሩኬም፣ የራሳችሁን ስሜት ብቻ ማዳመጥ ሳይሆን የሰውንም ስሜት ማዳመጥ አለባችሁ። የጓደኞቻችሁን ስሜት ማዳመጥ አለባችሁ። እነሱ አሁን ለእናንተ እናንተም እንድትታረቁ ብሎ ነው ይሄን ነገር ለእናንተም ተጨንቆ ነው ያደረጉት እንጂ ብሩክን ብሩክ የሚያደርገው ነገር ነበር። ይሄ ለምን ባይጣሉ ኑሮ ብሩክ ነበር እንደዚህ ፎ አድርጎ ለሃይሚ ሰርፕራይዝ የሚያደርጋ፣ ግን በመሀላችሁ እኔ አላውቅም። ብቻ ለማንኛውም ቤተሰብ ይሄን ቪዲዮ ላይክ ሴ ሰብስክራይብ እያደረጋችሁ ቤተሰቡን ወዳቸዋለሁ፣ አከብራቸኋለሁ። ቻውቻው